ሰላም እንዴት አላችሁ? ወዳጆቼ፣ እንዴት ከርማችኋል? እንዴት ሰንብታችኋል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬም በአዲስ ቪዲዮ ተገናኝተናል። ድምፄ እንደምታሰሙት ተቀይሯል። ጉንፋን ይዞኛል፣ ነገር ግን ብዙ አልታመምኩም ደና እግዚአብሔር ይመስገን። ስለዚህ ዛሬም አዲስ የምግብ ስራ ይዤ መጥቻለሁኝ። እርጥብ ነው የምንሰራው፣ እርጥብ ነው ግን ከሌላው ጊዜ በተለየ መልኩ ነው የምንሰራው። በኒትሮሽን ይዘቱ ደግሞ ትንሽ ቀየራ ግን ከፍ አርገን ነው የምንሰራው። ስለዚህ እሱን እንዴት ነው የምናዘጋጀው የሚለው ነገር አብረን እናያለን። አብራችሁኙ ነው የሚያስፈልገን ግብዓት በቅደም ተከተል ስነግራችሁ እዚህ ጋር ቲማቲም አዘጋጅቻለሁ። ነጭ ሽንኩርት አለኝ፣ እዚህ ጋር ቀይ ሽንኩርት፣ ደበርጃን። በደበርጃን ነው የምንሰራው፣ በድንች ፋንታ ደበርጃን ከተል ማለት ነው። እዚህ ጋር ቃሪያ አለኝ፣ የሚያቃጥል ቃሪያ፣ ጨው፣ ኮረሪማ፣ ቆንዶ በርበሬ፣ እንቁላል በርበሬ ወይም እኔ ድል ስላለኝ ድል አዘጋጅቻለሁ እና ዘይት ነው የሚያስፈልገን። ስጀምር ደበርጃኑን ከመክተፍ ነው የምጀምረው። አነስ ያለ ከሆነ እንደዚህ አነስ አነስ አድርገን እንደዚህ እንከትፈዋለን። ወደ በኋላ ላይ ደግሞ እንዲህ እየሰፋ ሲሄድ ማለት ነው በግማሽ እናደርገውና እንደዚህ እናዘጋጀዋለን። ከዛ እንደዚህ ቦል ላይ እንጨምረውና ጨው እንሰንስበታለን ውስጡ ያለውን ውሃ እንዲያወጣ በመቀጠል እላው ላይ ያለውን ውሃ የሚያወጣው ማለት ነው። በጣም ትንሽ ውሃ ነው የሚያወጣው። እሱን በደንብ አድርገን እንደዚህ ድርቅ እናደርገዋለን። በምንድን ነው በማድቤታችን ወረቀት ማለት ነው። ምክንያቱም እንትን ሲል ሲጠበስ፣ በጣም ምንድን ነው በጣም እርጥብ አይሆንም። ራሱን ችሎ የመቆም ነገር ይኖረዋል። አለበለዚያ ግን ውስጥ ያለው ውሃ እንትን ስለሚለው ስለሚያረጥበው በጣም በቃ እንዴት ብዬ ልንገራችሁ ልቁጥ ነገር ይላል እና እንደዛ ነገር እንዳይሆን በደንብ አርገን በላይም በታችም እንደውም ጊዜ ካላችሁ ማታ ነሳሳችሁበት ጨው ጠዋት ወይም ደግሞ ጨው በውሃ አርጋችሁ ውስጡ ብትዘፈዝፉት እና ከዛ በኋላ እንደዚህ ብታደርቁት ዳችኋል ይህን ውሃ ንማት ነው የምናወጣው የተሻለ ነው። መቀጠል በቂ ነው ብለን የምናስበውን ያክል ዘይት እናደርጋለን። ታውቃላችሁ በጣም ይመጣል። ምን ደበርጃ ምልጃ ስልል ነበረ ይህም ታጣብኛል። ለማንኛውም በጣም ትንሽ ዘይት እያደረግን እንጠብሰዋለን። እናንተ በኦብ ምንም ማርክ ትችላላችሁ። ዘይት አርጋችሁ ትንሽዬ ዘይት ኦብን ውስጥ ማብሰል ትችላላችሁ። ከዛ በስሏል ብለን ስናስብ በጀርባው በኩል እንደዚህ እንገለብጠዋለን። አያችሁ ዘይቱ እንዴት እንደመጠጠው በጣም ነው እንደ በርጃን ዘይት የሚመጣው እና ስንጨምር ዘይት በማስተዋል መሆን መቻል አለበት። አላየንም ዘይት ብለን የምንጨምር ከሆነ ዝም ብለን ችግር ነው እንደዚህ በመጥበሻ ስትጠብሱት እንደው ስሞክ ጥሩነቱ እንደመሰላችሁ ሆነ ስሞክዲ የሆነ ነገር ጭስጭስ የማጸባ ያለውና በጣም ነው የሚጣፍጠው። ከዛ አንጻር ነው እንጂ ሞር ጤናማ ለማድረግ በኦቨን ውስጥ መጠቀም ትቻላችሁ። ነገር ግን ደግሞ እንደዚህ ዘይቱን ማነስ አድርጋችሁ ተጠቀሙ፣ ጭስጭስ የሚለውን ጣዕም ላለማጣት ቆንጆ ነው ብዬ አስባለሁ። ስለዚህ ተጠቀሙበት። ከዛም በእንደዚህ አይነት መልኩ ሲበስል ታይቷል እዚህ ጋር ወረቀት አድርጌ የማድቤቱን ወረቀት ሳህን አዘጋጅቻለሁ። እሱ ላይ እንደዚህ ገለብጣለሁ። እዛ አሁን ልክ እንደቀድሙ ትንሽ የዘይት አድርጋለሁ። እንደዚህ በመቀጠል ውሃውን ያዳረኩለትን ደበርጃ ዳምጥቼ እዚህ ጋር ልክ እንደቀድሙ ጠብሳለሁ። ሁሉንም በእንደዚህ አይነት መልኩ ጠብሼ በጣም በሚያምር መልኩ ደግሞ ሶሱን ለመስሪያ ብረድስታችን ወይ ጥድና ትንሽ ዘይት ነው የምናደርገው። ምክንያቱም ዘይት ካበዛ በኋላ ዳቦ ስንከተው በጣም ይፈስብናል። ለዛ እንግዲህ እንደሚያመች አድርገን አነስ አርገን ሽንኩርቱ እንዲጠብስልንም ደግሞ በጣም ድርቅ ያለ እንዳይሆን የተመጣጠነ ዘይት መጨመር ይኖርብናል ማለት ነው። ትንሽ ዘይቱ ጋር ስልልን እንደዚህ ሽንኩርቱን ጨምርና ጠበስ ጠበስ እናደርገዋለን። ሽንኩርቱ ልክ በእንደዚህ ያ ትንሽ ጠበስ ጠበስ እንዳደረኩት ሽንኩርቱ፣ ከዛ ያዘጋጀሁትን ነጭ ሽንኩርት እጨምራለሁ። ስር ማበይ ጠበስ ጠበስ አረጋለሁ። ነጭ ሽንኩርቱንም በዚህ መልኩ ከጠበስኩት በኋላ ቅድም ያሳያችሁን ቲማቲም ልጬ እንዲበቁመቱ ፈተፈተፋር ጨምርበታለሁ። በመቀጠል ድልህ እጨምራለሁ። እንደዚህ አንድ ማንኪያ ድልህ እኔ እጨምራለሁ። እርጥብ ይሄ ፋስት ፉድ አይነት ስታይል ስለሆነ ያለው በጣም ይሄ መጠባበስ፣ ማቆራረጥ ምናምን በጣም አይጠበቅባችሁም። ስለዚህ ድልህ ደግሞ የበሰለ እና የማቃጠል ስለሆነ ለፋስት ፉድ ስራን ለማፋጠን ጥሩ ዘዴ ነው ብዬ አስባለሁ። አሁን እንቀመመዋለን። ሶሳችንን ጨው እንደዚህ ጨምራለሁ። ቆንጆ በርበሬ፣ ትንሽ ደግሞ ሐበሻዊ ፍሌቨር እንዲኖረው ኮሬ ማድረግ አለሁ። ከሙንም ማድረግ ትችላላችሁ። ይታያችኋል። ይሄ ቲማቲሙና ሽንኩርቱ ራሱ እንዳለ ነው። ሙትት ብሎ አልተቁላላም ወይም ደግሞ አልበሰለም። እንደዚህ ነው፣ ከታያችሁ አላውቅም። በመቀጠል ቅድም የጠበስነውን ደበርጃን እንጨምርና አንለውሰዋለ ደበርጃኑ እንደዚሁ ራሱ ሳንዱቹ ውስጥ ጨምራችሁ ቲማቲም ምናምን ሽንኩርት ቃሪያ አርጋችሁበት ልነግራችሁ አልችልም፣ እንዴት እንደሚጣፍጥ ዳቦን፣ ከፈለጋችሁ ማዮናይዝ፣ ከፈለጋችሁ የታሂኒ ሶስ፣ ካሻችሁ የእርጎ ሶስ እንደ ጃጂኪ ምናምን አርጋችሁበት የመጨረሻ ነው የሚጥመው። ኖርማሊ ብዙ የኤሽያን አገራት እንደዛ ይጠቀማሉ በእንደዛ አይነት መልኩ። ይህ በእንዲህ እንዳለ ይሄንን እንቁላል ክጥፍ ክጥፍ አድርጌ ጨምርበታለሁ ከዛ ከላይ እንደዚህ ቃሪያችን እናደርጋለን ጨረስን በቃ ይሄንን እያነሳን ከታች በጭልፋ ሳንድዊች ውስጥ መክተት በዚህ ተጠናቀቀ ማለት ነው የእርጥብ ሶሳችን ዳቧችን እንደዚህ እንቆርጥና ያው በመሀል ለማስገባት ሳንዱች ለመስራት ከዛን እዚጋ ከሰራ ነው የእርጥብ ሶሳችን ይታያቸዋል ዘይት ብዙ አታብዙ ያልኳችሁ ለዚህ ነው ዘይት ቅድም ብናበዛ ኖሮ እዚህ ጋር ጥልቅልቅ ይልና ዳቦ ላይ ፍስስስስ ነገር ነው የሚለው እንደዚሁ እንዳለ ከታች ጀምሮ እስከ እነንቁላሉ እንደዚህ ምንም አርግ አይጠበቅባችሁ። እዛ ሳህኖቻችን ላይ አድርገን መግመጥ፣ በጣም አሪፍ። ምን ጃንስ በነገራችን ላይ መጠረስ ይስማሟል። የሆነ የሚያወጣው ጭስጭስ ጭስ አይነት የሚል ቃና አለው እና እሱ ነገር ደግሞ የሆነ ለየት ያለ ጣዕም እንድታገኙ ያደርጋቸዋል። የመጨረሻ በጣም ነው የሚጥመው። በጣም አሪፍ ነው። እንደገና ደግሞ ምንድነው መሰላችሁ ከድንቹ በተሻለ ነው። አንድ አይነት ስታርች በስታርች ከምንበላ ነጭ ዳቦ በድንች የተሻለ ኒትሪሽን እናገኛለን። ምልጃነስ ወይም ደግሞ ምልጃነስ አልኳቸዋለሁ፣ ይቅርታ ይቅር በሉኝ። ደበርጃን ደበርጃን፣ እዚህ ምልጃነስ ስለምንለው ትረዱኛላችሁ ብዬ አስባለሁ። ደበርጃን፣ ዝኩኒ ወይም ሌላ ሌላ ነገር አይ ነው አውቃለሁ። ዱባ ብላችሁ በጣም ብዙዎቻችሁ እንደማትፈልጉ፣ ግን ዱባ በጣም ብዙ ንጥረ ነገር ነው ያለው እና እንዲህ ለየት ለየት እያርግን እኛን የሚጠቅም ነገር አድርገን ብንጠቀም በጣም አሪፍ ነው። እንግዲህ ከእንቁላል የምናገኘው ፕሮቲን እንዳለ ሆኖ ፕላስ ደበርጃን ፕላስ ዳቦ መሆን ያለበት ነገር አሰራችን። ደግሞ ሌላው ቀርቶ ቲማቲሙ እንኳን ሶስ እንዲህ አልሆነም። በጣም ብስል ብሎ የላመ ሶስ አልሆነም፣ እና ጥርሳችሁ ላይ ሁሉን ነገር የሚሰማችሁ ቃሪያው ይሰማችኋል፣ ሽንኩርቱ፣ ቲማቲሙ የመጫሻት ትወዱት አላችሁ። ተሰራ፣ ተጠቀሙበት። በጣም ደስ ይለኛል። በተለይ በተለይ ኢትዮጵያ እርጥብ የሚሸጡ ሰዎች ከድንቹ ባለፈ እንደዚህ አትክልቶችን ጨምር እያደረጋችሁ ብትሸጡ ውድ እንኳን ከሆነ ኖርማል ከምትሸጡት የተወሰነ ሳንቲም ጨምር አድርጋችሁ ብትሸጡና ቆንጆ ነገር ብታቀርቡ ብዬ እላለሁኝ። ይሄ እንግዲህ የእኔ ምክር ነው። ለማንኛውም እንደዚህ ሰርታችሁ ተጠቀሙ ብዬ እላለሁኝ። በተረፈ ለዛሬ የነበረ ቪዲዮ ይሄን ይመስል ነበረ። አዲስ ናችሁ የቻናል የቻናሌ ከወዳችሁ ሰብስክራይብ ማድረጋችሁ እንዳረሱ። የሰራሁትን ደግሞ የዛሬ ወርጠ ከወዳችሁ ላይክ ማድረጋችሁ እንዳረሱ በተረፈ በሌላ በቆንጆ ቪዲዮ ደግሞ እስከምንገናኝ ድረስ ሰላም፣ ሁሉን ባይ ባይ። ሱፐር ነው። ሱፐር ሱፐር ሱፐር